ሰላም እንዴት ናችሁ? ይህ አርሰናል ኢትዮ ፋንስ ነው። አርሰናልን የሚመለከት የስፖርታዊ መረጃዎች ወደ እናንተ የምናደርስበት ቻናል ነው። በስፖርታዊ መረጃዎቻችን የዝውውር ዜና፣ እንዲሁም በአርሰናል ቤት አዲስ ኮንትራት የሚፈርሙ ተጫዋቾችን እንመለከታለን። በዝውውር ዜናችን ስንጀምር በአርሰናል በኩል የተለያየ ብሬኪንግ ኒውሶች እየወጡ ይገኛሉ። በአሁኑ ሰዓት ፋብሪዚዮ ሮማኖ ቪዞስ በወጣው መረጃ ብሬኪንግ ኒው በአርሰናል ቤት የ አርሰናል የቤንጃሚን ሴሽኮን ዝውውር ለማፋጠን እየሰራ መሆኑንና የመጀመሪያ ንግግር መጀመሩን ፋብሪዚዮ ሮማኖ በአሁኑ ሰዓት እያስነበበ ይገኛል። አርሰናል የፊት መስመሩን ለማጠናከር ዮኬሬሽና ሴሽኮን ለማስፈረም በክረምት የዝውውር መስኮት እንቅስቃሴ እንደሚያደርግ ይታወቃል። ከነዚህ ሁለት ተጫዋች አንዱን በዚህ የክረምት የዝውውር መስኮት ሲከፈት አንዱን ወደ ክለቡ ያመጣዋል ተብሎ ይጠበቃል። በአሁኑ ሰዓት ቪክቶሪ ዮኬሬሽና ቤንጃሚን ሴሽኮ ላይ የእነሱን ዝውውር በንቃት እየተከታተለ እንደሚገኝ እና እነሱ ከሁለት አንዱ ወደ ክለቡ ለማስፈረም እየሰራ እንደሚገኝ መረጃዎቹ እየወጡ ይገኛሉ። በአሁኑ ሰዓት ግን ፋብሪዚዮ ሮማኖ ይዞት በወጣው መረጃ አርሰናል ቤንጃሚን ሴሽኮ ለማስፈረም ፋብሪዚዮ ሮማኖ እንዳስነበበው ከሆነ አርሰናሎች ከአርቢ ላይብዚግ ጋር የመጀመሪያ ንግግር በሴሽኮ ጉዳይ ንግግር እንዳደረጉ እያስነበበ ይገኛል። ምናልባት ከቪክቶር ጊዮኬሬሽ ዝውውር ይልቅ ይሄ ዝውውር የተፋጠነ ይመስላል። በአሁኑ ሰዓት በክረምት የዝውውር መስኮት ብዙ ዝውውሮችን ይፈጽማል ተብሎ የሚጠበቀው አርሰናል የሴሽኮን ዝውውር ለማፋጠን እየሰራ እንደሚገኝ መረጃዎች ይወጡ ይገኛሉ። ፋብሪዚዮ ከቪክቶር ጊዮኬሬሽ ጋር በተያያዘም ፋብሪዚዮ ይዞት በወጣው መረጃ አርሰናል በቤንጃሚን ሴሽኮ ዝውውር ላይ ግንኙነት ቢያደርጉም አሁንም የቪክቶር ጊዮኬሬሽን ዝውውር ችላ እንዳላሉት እና የእሱንም ዝውውር እያጤኑበት እንደሆነ እያስነበበ ይገኛል። ሌላው ጋርዲያን ስፖርት ይዞት በወጣው መረጃ አለ ሪያል ማድሪድ ማይልስ ሊዊስ ስኬልን ለማስፈረም እንደሚፈልጉ መረጃዎቹ ይወጡ ይገኛሉ። በአሁኑ ሰዓት ሪያል ማድሪዶች የግራ መስመራቸውን ለማጠናከር አዲስ ተጫዋች ወደ ክለባቸው ማስፈረም ይፈልጋሉ። ከነዚህ ውስጥም ሪያል ማድሪዶች የአርሰናሉን የግራ መስመር ተከላካይ የሆነው ሊውስ ስኬሊን ለማስፈረም እንቅስቃሴ መጀመራቸውን ጋርዲያን ስፖርት እያስነበበ ይገኛል። ተጫዋቹ በአርሰናል ቤት ጥሩ የሚባል ሲዝን አሳልፏል። በዘንድሮ ዓመት ሜሊውስ ስኬሊ በ2026 ኮንትራቱ የሚያበቃው ስኬሊ ከአርሰናል ጋር ያለው ኮንትራት የማራዝም ድርድር በጥሩ ሁኔታ እየተካሄደ አይደለም፣ የሚል መረጃ እየወጣ ይገኛል። ይህንንም እድል ተጠቅሞ ሪያል ማድሪዶች ይህንን የግራ መስመር ተከላካይ ወደ ክለባቸው ለማስፈረም እንቅስቃሴ መጀመራቸውን መረጃዎቹ እየወጡ ይገኛሉ። ሌላው ሴሽኮን የሚመለከት መረጃ በስፋት እየወጣ ይገኛል። በአሁኑ ሰዓት ቤንጃሚን ሴሽኮ የአርሰናል አጥቂ ስፍራ ተጫዋች ለመሆን ከምንጊዜውም በላይ ተቃርበዋል፣ የሚል መረጃ እየወጣ ይገኛል። ሚኬል አርቴታና አንድሪያ በርታ ዝውውሩን ለማቋጨት በስራ ላይ እንደሚገኙ መረጃዎች እየወጡ ይገኛሉ። ከምንጊዜውም በላይ ይህን ተጫዋች የግላቸው ለማድረግ አንድሪያ በርታና ሚኬል አርቴታ ተጫዋቹን የአርሰናል ቁጥር አንድ ኢላማ አድርገው በአሁኑ ሰዓት እየተንቀሳቀሱ ይገኛሉ። እንደሚታወቀው የአርሰናል የቦርድ አባላት ቪክቶር ጊዮኬሬሽ ወደ ክለባቸው ቢመጣ ይፈልጋሉ። በአንጻሩ ደግሞ ሚኬል አርቴታ ሴሽኮ ወደ ክለቡ ቢመጣ ይፈልጋል። አንድሪያ በርታ የክለቡ አመራር ቪክተር ጊዮኬሬሽን ወደ አርሰናል ማምጣት ይፈልጋሉ። ነገር ግን ሚኬል አርቴታ የሴሽኮ አድናቂ ነው። ወደ አርሰናል ቢመጣም የሚፈልገው አጥቂ ሴሽኮ እንደሆነ መረጃዎቹ እየወጡ ይገኛሉ። ምናልባት በቀጣይ ቀናቶች ውስጥ የሴሽኮ ዝውውር ሄሪው የሚባልበት እድል እንዳለ መረጃዎቹ እየወጡ ይገኛሉ። የጠሬ ዝውውር መስኮት ላይ ዝውውር ጥያቄዎች ውድቅ የተደረገው የቤንጃሚን ሴሽኮ ዝውውር በአሁኑ ሰዓት ግን ለአርቢ ላይብዚግ አርሰናሎች ኮንትራት ለማቅረብ እየተዘጋጁ ይገኛሉ። ተጫዋቹን የግላቸው ለማድረግ እየሰሩ እንደሚገኝ ታማኙ የመረጃ ምንጭ ፋብሪዚዮ ሮማኖ ነው እያስነበበ ይገኛል። በአርሰናል ቤት አዲስ ኮንትራት ከሚፈርሙ ተጫዋቾች ጋር በተያዘ ጋብሪኤል ማጋሌጂ እና ዊሊያም ሳሊባን እንመለከታለን። ዊሊያም ሳሊባ በአርሰናል ቤት አዲስ ኮንትራት ሊፈርም እንደሆነ መረጃዎቹ እየወጡ ይገኛሉ። ኮንትራቱ ሳምንታዊ ደሞዝ 300 ሺህ ፓውንድ አካባቢ እንደሚሆንና የአምስት ዓመት ኮንትራት በአርሰናል ቤት እንደሚፈርም ይጠበቃል። ሌላው በአርሰናል ቤት ይፈርማል ተብሎ የሚጠበቀው ጋብሪኤል ማጋሌጅ ነው። አዲስ ኮንትራት እስከ 2030 ድረስ የሚያቆየውን አዲስ ኮንትራት በአርሰናል ቤት ሊፈራረም እንደሆነ መረጃዎቹ እየወጡ ይገኛሉ። አርሰናል በወሳኝ ወሳኝ የሆኑ ተጫዋቾችን ኮንትራት እያራዘመ ይገኛል። የቡካዮ ሳካ ኮንትራትም ለማራዘም እየሰራ ይገኛል። የማይልስ ስኬሊን ኮንትራት የማያራዝም ከሆነ ተጫዋቹ ምናልባት ወደ ሪያል ማድሪድ የማምራት እድሉ ከፍተኛ እንደሆነ መረጃዎቹ እየወጡ ይገኛሉ። አርሰናል ግን ይህንን ችግር ለመቅረፍ አንድሪያ በርታና ና ሚኬል አርቴታ በንቃት እየሰሩ እንደሆነ መረጃዎቹ እየወጡ ይገኛሉ። አርሰናል በክረምት የዝውውር መስኮት ሳይከፈት የመጀመሪያ አፈራሚ ማርቲን ዙሜንዲን ማስፈረሙን ተከትሎ ተጫዋቹ የሕክምና ምርመራውን ሁሉ እንደጨረሰ መረጃዎቹ እየወጡ ይገኛሉ። ዝውውሩ ሙሉ ለሙሉ ተጠናቆ ከአርሰናል የቡድን አባላት ጋር ሊቀላቀል መሆኑ መረጃዎች እየወጡ ይገኛሉ። ሌላው የዝውውር መረጃችን ሊዮሬ ሳኔን የሚመለከት መረጃ አለን። ለሮይሳኔ በጠር የተጫዋች ዝውውር መስኮት ወደ አርሰናል የሚሉ መረጃዎች በጣም ሰፊ ነበሩ እንደምታውቁት በጠር የተጫዋች ዝውውር መስኮት የፊት መስመሩን ለማገዝ አንድ ተጫዋች አመጣል ተብሎ በብዙ የአርሰናል ደጋፊዎች ሲጠበቅ ነበር ነገር ግን በጠር የተጫዋች ዝውውር መስኮት ምንም አይነት ዝውውር አልፈጸመም ነበር አርሰናል በክረምቲ ዝውውር መስኮት ለሮይሳኔ ወደ አርሰናል የሚል መረጃ አሁንም እየወጣ ይገኛል የተለያየ ሚዲያዎች እንደሚያስነብቡ ከሆነ በክረምት የዝውውር መስኮት ከባየር ሙኒክ ጋር የሚለያዩ ለሮይሳኔን ወደ አርሰናል የሚያምራበት እድል እንዳለ መረጃዎች እየወጡ ይገኛሉ። አርሰናል በክረምት የዝውውር መስኮት ከሙኒክ ጋር በነጻ የሚለያየውን ሳኔን ለማስፈረም ከፍተኛ ፍላጎት እንዳሳዩ መረጃዎች እየወጡ ይገኛሉ። ተጫዋቹም ወደ አርሰናል መሄድ ይፈልጋል። በክረምት የዝውውር መስኮት ከሙኒክ እንደሚለቅ መረጃዎች እየወጡ ይገኛሉ። ማረፊያው አርሰናል ሊሆን የሚችልበት እድል እንዳለ መረጃዎቹ እየወጡ ይገኛሉ። በክረምት የዝውውር መስኮት አርሰናል በከፍተኛ ሁኔታ ስራ እየሰራ የሚገኘው የክፍል መስመሩ ለማጠናከር እየሰራ እንደሚገኝ ይጠበቃል። እነዚህም ዋነኛ ተመራጭ ሮድሪጎ፣ ኒኮ ዊሊያምስ፣ ራፋኤል የመሳሰሉት ተጫዋቾች ናቸው። በአሁኑ ሰዓት ግን የኒኮ ዊሊያምስን ዝውውር በንቃት እየተከታተሉ እንደሚገኝ... መረጃዎቹ እየወጡ ይገኛሉ። አርሰናል በግራ ክንፍ ቦታ ቅድሚያ የሚሰጠው ኒኮ ዊሊያምስን እንደሆነ በአሁኑ ሰዓት መረጃዎቹ እየወጡ ይገኛሉ። ተጫዋቹ ደሞዙን የሚቀንስ ከሆነ ዝውውሩ የሚሳካ ይመስላል። ተጫዋቹ በአርሰናል ቤት ዝውውር የሚፈጽም ከሆነ ሳምንታዊ ደሞዙ 300,000 ፓውንድ እንደሚሆን ይፈልጋል። አርሰናል ደግሞ ይህንን መክፈል አይፈልግም። በዚህ ምክንያት... ራፋኤልዮ የመሳሰሉ ተጫዋች እንዲሁም ሮድሪጎ የመሳሰሉ ተጫዋቾችን በክረምት የዝውውር መስኮት ሊያስፈርም ይችላል። ኒኮሊያምስ ኒኮሊያምስ ሳምንታዊ ደመወዙን የሚቀንስ ከሆነ ግን የመጀመሪያው ኢላማ እንደሆነ መረጃዎች እየወጡ ይገኛሉ። አርቢ ላይብዚግ ቤንጃሚን ሴሽኮ በክረምት የዝውውር መስኮት ወደ አርሰናልም ይሆን ወደ ሌላ ክለብ የሚያመራ ከሆነ ለስሎቪያኖ አጥቂ ቤንጃሚን ሴሽኮን ለማስፈረም የሚፈልጉ ክለቦች 92 ሚሊዮን ፓውንድ ማቅረብ አለባቸው ሲል አርቢ ላይብዚግ እያስነበቡ ይገኛል። አርሰናል በዚህ ውድድር ዓመት በጀርመን በወንደስ ሊጋ ሀያ ጎሎችን ያስቆጠረውን የአንድ አመቱን ተጫዋች ማስፈረም የሚፈልግ ሲሆን የእንግሊዝ ክለቦችን በተጫዋቹ ላይ ፍላጎት አላቸው። አርሰናል ግን ይህንን ያህል ገንዘብ የሚከፍል አይሆንም። ምክንያቱም አርቢ ላይብዚግ ክለቦች ከ90 እስከ 95 ሚሊዮን ፓውንድ ነው የለጠፉበት ተጫዋቹ ላይ ሴሽኮ ላይ አርሰናል ደግሞ በ60 እና በ70 ሚሊዮን የሮም መጨረስ ነው የሚፈልገው አጥቂ ወደ ክለቡ ለማምጣት ። ስለዚህ ዝውውሩን ምናልባት ወደ ቪክተር ጊዮኬሬሽ ሊዞሩ የሚችልበት ምድል እንዳለ መረጃዎች እየወጡ ይገኛሉ። አርሰናል ይህን ያህል ገንዘብ የተጋነነ መክፈል አይፈልግም። ምክንያቱም በክረምት ዝውውር መስኮት ከክንፍ መስመር አጥቂ በተጨማሪ እንዲሁም ከፊት መስመር አጥቂ በተጨማሪም የግራ መስመር ተከላካይ እንደሚያስፈርም ይጠበቃል። በአርሰናል ቤት ያችን በክረምት የዝውውር መስኮት ብዙ የእንግሊዝ ፕሪሚየር ሊግ ክለቦች ተጫዋቾችን እያስፈረሙ ይገኛሉ። ቼልሲን ጨምሮ፣ ማንቸስተር ሲቲ እንዲሁም ሊቨርፑል ትልልቆቹ ቡድኖች ብዙ ተጫዋቾችን በክረምት የዝውውር መስኮት ለማስፈረም እንቅስቃሴ ላይ ይገኛሉ፣ እንዲሁም እያስፈረሙ ይገኛሉ። ሊቨርፑልን ስንመለከት ዊርትዝን ለማስፈረም ከጫፍ ደርሷል። እንግዲህ የዊርት ዝውውር ሙሉ ለሙሉ በሚባል ደረጃ ለመጠናቀቅ ጫፍ ደርሷል። እንዲሁም የጀርሚ ፍሪም ፖንግን ዝውውር ጨርሷል። ማኒስተር ሲቲም እንደ ጊብሰን ሃይት የመሳሰሉ ተጫዋቾች ላይ በንቃት እየሰራ ይገኛል። በክረምት የዝውውር መስኮት ከወዲሁ ፉክክሩ ይበልጥ እየታየ ይመስላል። አርሰናል አንድ ተጫዋች አስፈርሟል፣ አስቀድሞ አሁን ላይ ደግሞ ሁለት ተጫዋቾችን ለማስፈረም እየሰራ ይገኛል ግራ ክንፍ መስመር ተጫዋች እና የፊት መስመር አጥቂ ለማስፈረም እንቅስቃሴ ላይ መሆኑን ተከትሎ በክረምት የዝውውር መስኮት በዝውውር መስኮቱ ብቻ ፉክክር እየታየ እንደሚገኝ መረጃዎች እየወጡ ይገኛሉ። በቀጣዩ በ2026 27 የእንግሊዝ ፍርሜሊክ ጠንክሮ ለመምጣት ብዙ የእንግሊዝ ፍርሜሊክ ክለቦች በንቃት እየሰሩ ይገኛሉ። በክረምት የዝውውር መስኮት አርሰናል የፊት መስመሩን ለማጠናከር ከሚመለከታቸው የግራ ክንፍ መስመር ተጫዋቾች መካከል አንዱ የቦርን መወዙ ተጫዋች እንደሚገኝበት ተዘግቧል። የቦርን መወዙ የክንፍ መስመር ተጫዋች የሆነው አንቶኒዮ ሰሚኒዮ ቦርል መወዞች ይህን ተጫዋች ለሚፈልግ ከስልሳ ሚሊየን ፓውንድ በላይ እንደሚጠይቁ ይታወቃል። መረጃ እየወጣ ይገኛል። በአሁኑ ሰዓት አርሰናል የክንፍ መስመሩ ለማጠናከር የአትላንታውን ተጫዋች በክረምት የዝውውር መስኮት ከአትላንታ የሚለያየውን ሉክማንን እንደሚመለከት መረጃ እየወጣ ይገኛል። አርሰናል የሉክማንን ዝውውር እንደ አማራጭ አድርገው እየተከታተሉት እንደሚገኝ መረጃዎች እየወጡ ይገኛሉ። ፋብሪዚ ሮማኖ ይህን መረጃ እያጋራ ይገኛል። በአሁኑ መረጃችን አርሰናል የጆርጅኖን ስንፍት ከጨረሰ በኋላ የመሀል ሜዳ እቅዱን ለማስተካከል የዙሜን ዝውውር ማጠናቀቅ ግድ ይለው ነበር። ይህንንም ዝውውር ሜዲካሉንም ሆነ ሁሉንም ነገር አጠናቋል። እንዲሁም የቶማስ ፓርቲን ኮንትራት ለማራዘም የሚደረገውን ንግግር እንደቀጠለ ፋብሪዚ ሮማኖ መረጃዎችን እያስነበበ ይገኛል። የዊሊያም ሳሌባ፣ ጋብሪኤል ማጋሊሽ ኮንትራትን እያራዘመ ይገኛል። የቡከሰካ ኮንትራትን ለማራዘም ንግግር ላይ እንደሆነ መረጃዎች እየወጡ ይገኛሉ። አርሰናል ወሳኝ የሚባሉ ተጫዎችን ኮንትራት ለማራዘም እየሰራ ይገኛል። ሌላው መረጃችን ቤንጃሚን ሴሽኮን የሚመለከት መረጃ አለን። በአሁኑ ሰዓት ቢልድ ይዞት የወጣው መረጃ አለ። ይህንን መረጃ እየዘገብኩበት ባለ ሰዓት ቢልድ ይዞት በወጣው መረጃ አርቢ ላይብዚግ ቤንጃሚን ሴሽኮ ከስብስባቸው ውጭ እንዳደረጉት እያስነበበ ይገኛል። ይህም የሆነበት ምክንያት በክረምት የዝውውር መስኮት ተጫዋቾን መሸጥ እንደሚፈልጉ ማሳያ ነው። በክረምት የዝውውር መስኮት ምናልባት ወደ አርሰናል የሚያመላበት እድል እንዳለ መረጃዎቹ እየወጡ ይገኛሉ። ማንኛውም ይህን ተጫዋች ለሚፈልግ ክለብ ከዘጠና እስከ መቶ ሚሊዮን ፓውንድ እንደሚፈልጉ አርቢ ላይብዚጎች ተጫዋች ላይ ለጥፈውበታል። ይህንን የሚከፍል ክለብ ካለ በክረምት የዝውውር መስኮት ለመልቀቅ ፈቃደኛ ናቸው አርቢ ላይብዚጎች ብቻ። በአሁኑ ሰዓት ቢልዲቶት በወጣው መረጃ ከስብስባቸው ውጭ ማድረጋቸውን መረጃዎች እየወጡ ይገኛሉ። የክረምት የዝውውር መስኮት ሊከፈት ጥቂት ቀናቶች ብቻ ቀርተውታል። በጁን አንድ ተከፍቶ በጁን አስር ይዘጋል። ለአስር ቀናት የሚቆይ የዝውውር መስኮት ትኖራለች። ከዛ ቀጥሎ ደግሞ ዋናውና የትልቁ የክረምት የዝውውር መስኮት ይከፈታል። በዚች በአስር ቀናት የዝውውር መስኮት ውስጥ ጁን አንድ ተከፍቶ ጁን አስር በሚጠናቀው የዝውውር መስኮት ውስጥ አርሰናል የግራ መስመር አጥቂ ተጫዋች እና የፊት መስመር አጥቂ ተጫዋች ወደ ክለቡ ያመጣል ተብሎ ይጠበቃል። ጁን አንድ ተከፍቶ ጁን አስር በሚጠናቀቀው የዝውውር ቀናቶች ውስጥ አንድ ተጫዋች ወደ ክለቡ እንደሚያመጣ ይጠበቃል። በብዙ የአርሰናል ደጋፊዎች የሚጠበቀው የቤንጃሚን ሴስኮ እና የቪክተር ጊዮኬሬሽ ዝውውር በተመለከተ ነው። ከሁለት አንዱ ወደ አርሰናል የሚፈርምበት እድል እንዳለ መረጃዎች እየወጡ ይገኛሉ። በክረምት የተጫዋች ዝውውር መስኮት ብዙ ዝውሮችን ለመፈጸም የሚያስቡት የአርሰናል የቦርድ አባላቶች በከፍተኛ ሁኔታ ስራ እንደሚጠበቅባቸው ፋብሪ ዞርማኖ እያስነበበ ይገኛል። በክረምት የዝውውር መስኮት አንድ የግራ መስመር አጥቂ፣ የአንድ የግራ መስመር ተከላካይ እንዲሁም አንድ የመሀል ሜዳ ተጫዋች ሊጨምሩ እንደሆነ መረጃዎቹ እየወጡ ይገኛሉ። ያው የፊት መስመር አጥቂ ዘጠኝ ቁጥር ተጫዋች እሱ ዋነኛ ኢላማቸው ነው። በክረምት የዝውውር መስኮት ዋነኛ ኢላማቸው አድርገው የሚንቀሳቀሱት የፊት መስመር አጥቂ ላይ ነው። ከእነሱም በተጨማሪ እንግዲህ ሶስት ተጨዎችን እንደሚጨምሩና በአጠቃላይ አራት ዝውውሮችን እንዳይፈጽሙ መረጃዎች እየወጡ ይገኛሉ። በክረምት የዝውውር መስኮት እነኝህን ዝውውሮች የሚፈጽም ከሆነ አርሰናል በቀጣዩ እንግሊዝ ፕሪሜር ሊግ አመት ሲጀመር ጠንካራውን አርሰናል የምናይበት ይሆናል። እንዲሁም ላለፉት ሁለት ሶስት ዓመታት አጥቂ ችግርና በቲም ስፒሪት ችግር ሲቸገር የነበረውን አርሰናል ይህን ችግር የሚቀርፍበት አመት ይሆናል ተብሎ ይጠበቃል። ዚንቼኮ በክረምት የዝውር መስኮት ወደ ዶርትመንድ የሚያመራበት እድል ሰፊ እንደሆነ መረጃዎች እየወጡ ይገኛሉ። ዚንቼኮ፣ ቴርኒ ከክለቡ ቀዳሚ የሚለቁ ተጫዋቾች መሆናቸውን መረጃዎቹ እየወጡ ይገኛሉ። በክረምት የዝውር መስኮት አንድ የግራ መስመር ተከላካይ ወደ ክለባቸው እንደሚያመጡ ይጠበቃል። ይህን ዝውር ለመፈጸም አንድሪያ በርታ በከፍተኛ ሁኔታ እየሰራ ይገኛል። ብዙ ዝውሮችን ለመፈጸም እንዲሁም በአርሰናል ቤት ዋነኛ የሚባሉ ተጫዎችን ኮንትራት የማራዘም ስራ እንዲሁም በአርሰናል ቤት አዲስ ተጫዎችን ለማምጣት በሚደረገው የዝውውር ስራ ላይ ከፍተኛን ስራ የሚሰራው አንድሪያ በርታ ነው። በቅርቡ የአርሰናል የስፖርቲንግ ዳይሬክተር ሆኖ የተሾመ አንድሪያ በርታ በአርሰናል ቤት ከፍተኛን ስራ እየሰራ ይገኛል። አንድሪያ በርታ በአርሰናል ቤት ጥሩን ስራን በመስራት በአሁኑ ሰዓት ካሉ ስፖርቲንግ ዳይሬክተሮች ምርጡ በመሆን እያስመሰከረ ይገኛል። ተጫዎችን በማሳመን ሁኔታ እንዲሁም አዲስ ኮንትራት እንዲፈርሙ በማግባባት ሁኔታ ላይ ተመራጩ የስፖርቲንግ ዳይሬክተር መሆኑን አንዳንድ ሚዲያዎች እያስነበቡ ይገኛሉ። ለዛሬ ይዘላችሁ የመጣ ነው አርሰናልን በተመለከተ የስፖርት መረጆቻችን ይህንን ይመስሉ ነበር። በሌላ አዲስ አርሰናልን በሚመለከት የስፖርት መረጃ እስከምንመለስ ድረስ በያላችሁበት ሰላም ሁኑ።